ሰላም ጤና ይስጥልን። ውድ የኢትዮጵያ ስኩል ኦፍ ላውቱ ቤተሰቦቻችን እንደምን ቆያችሁልን? ዛሬም በአዲስ ክላስ ተመልሰናል። አብራችሁን ቆዩ። ክስ ለመሰማት በተቀጠረ ቀጠሮ ላይ ተከሳሽ ካልቀረበ ምንድን ነው የሚሆነው ውጤቱ የሚለውን ነገር ለማስገንዘብ ነው የመጣሁት። በዛሬ ፕሮግራም ላይ ደግሞ እንግዲህ ፍርድ ቤት እንግዲህ ስንቀርብ እያንዳንዱ የፍርድ ቤት ቀጠሮዎች የራሳቸው ምክንያት አላቸው። ለሚቀጣይ ቀጠሮ ለምን እንደተቀጠረ ፍርድ ቤቱ ያው አስቀድሞ ይናገራል ማለት ነው እና ክስ ለመስማት በተቀጠረበት የቀጠሮ ቀን ከሳሽ ቀርቦ ተከሳሽ ካልቀረበ የሚሆነውን ውጤት በፍታቤ ስነ ስርዓት ቁጥር ሰባ መሰረት እናያለን ማለት ነው እንግዲህ ተከራካሪ ወገኖች ክስ ለመስማት ወይም ደግሞ በተለምዶ ለቃል ክርክር የሚቀጠሩት አስቀድመው በሰነድ ያላቸውን ክስና መልሳቸውን ማስረጃቸውን ለፍርድ ቤቱ ካስገቡ በኋላ፣ በዛ ባስገቡት ሰነዶች ላይ ፍርድ ቤቱ በቃላቸው እንግዲህ ፍርድ ቤቱ የሚጠይቀው የማጣሪያ ጥያቄ የተካካዱበት ነገር ካለ ፍርድ ቤቱ የሚያጣራበት፣ እንዲሁም ደግሞ ክሱ የሚሰማበት ሂደት ይሆናል ማለት ነው። ምናልባት ከሳሽ ቀርቦ ተከሳሽ ግን ካልቀረበ የሚሆነው ምንድን ነው? ፍርድ ቤቱ ተከሳሽ በሌለበት ጉዳዩ እንዲታይ ፍርድ ቤቱ ትዕዛዝ ይሰጣል ማለት ነው። ያ ማለት ምን ማለት ነው? ተከሳሽ ከዛ በኋላ በቀሩት ቀጠሮች ላይ የመቅረብ እና ጉዳዩን የመከታተል መብቱን ያጣል ማለት ነው። መልስ አስገብቶ ሊሆን ይችላል። ስለዚህ የጽሁፍ መልስ ያስገባው ሊኖር ይችላል፣ ማስረጃዎች አያያዘው ሊኖር ይችላል። ግን ክስ በሚሰማበት ቀን ወይም ደግሞ ቃል ክርክር በሚደረግበት ቀን ተከሳሹ ካልቀረበ፣ ከሳሽ ቀርቦ ተከሳሽ ካልቀረበ፣ ተከሳሽ በሌለበት ጉዳዩ ይቀጥላል ማለት ነው። ስለዚህ ከዛን ጊዜ ጀምሮ ተከሳሽ በሚኖሩት ማናቸውም ቀጠሮች ላይ መቅረብ አይችልም ማለት ነው። ቢቀርብም ፍርድ ቤቱ አንዴ በሌለበት ብሎ ትዕዛዝ ስለሰጠ እሱ አይቀርብም ማለት ነው። ምናልባት በችሎት ሂደቱን መከታተል ይችላል። ግን በችሎት ተሰይሞ ክርክር ማቅረብ፣ ምስክሮቹን ማቅረብ፣ ምስክሮቹን መጠየቅ፣ መስቀለኛ ጥያቄ መጠየቅ እነዚህን መብቶቹን ያጣል ማለት ነው። ስለዚህ በፍርድ ቤት ክርክር ሂደት ላይ ተከሳሽ የሆነ ሰው ክስ የሚሰማበት ቀን ላይ መቅረብ አስፈላጊ ነገር ነው። ከአቅም በላይ በሆነ ምክንያት ከሆነ የተቀረው ወይም ደግሞ በዛ በችሎቱ ቀን፣ ክስ የሚሰማበት ቀን መቅረብ ያልተቻለው ከአቅም በላይ በሆኑ ምክንያቶች ከሆኑ ባለፈው እንዳየነው ከአቅም በላይ የሆነበትን ምክንያት በማስረጃ አስደግፎ ለፍርድ ቤቱ አቤቱታ ማቅረብ፣ ፍርድ ቤቱ ደግሞ ያን አቤቱታ ለከሳሽም አስተያየት እንዲሰጥበት አድርጎ ፍርድ ቤቱ ከተቀበለው ከአቅም በላይ በሆነ ምክንያት ባለፈው እንግዲህ እንዳየነው ሰዎች ስለሆነን ውስንነት ስላለብን፣ አንዳንድ ጊዜ ካቅም በላይ የሆኑ ነገሮች ያጋጥሙናል። ለምሳሌ ታመልን ልንተኛ እንችላለን በሐኪም ቤት። ሀዘን ገጥመን ለቅሶ ላይ ልንሆን እንችላለን። ሩቅ ቦታ ሄደን መንገድ ተዘግቶ በቀጠሮ ቀን መድረስ ላንችል እንችላለን። እንዲሁም ደግሞ የተለያዩ ምክንያቶች ሊኖሩ ይችላሉ። በእነዚህ ሁኔታዎች ከተፈጠሩ እና በእነዚህ ምክንያት ከሆነ የቀረነው ይህንን በቀጠሮ ቀን መቅረብ እንዳንችል ያደረገን ከአቅማችን በላይ የሆኑ ነገሮችን መኖራቸውን ለፍርድ ቤቱ ገልጸን ያው የተሰጠውን ትዕዛዝ እንዲነሳ ማድረግ እንችላለን። ከዛ ውጭ ግን በቂ የሆነ ምክንያት ሳይኖረን መልሳችን አስገብተናል ብለን ክስ የሚሰማበት ቀን ላይ ተከሳሽ ከቀረ ካልቀረበ በሌለበት እንደሚባል ያም ደግሞ ከዛ በኋላ ያሉ ቀጠሮዎች ላይ ሁሉ ተሰይሞ ጉዳዩን መከራከር እንደማይችል ለማስገንዘብ እኔም ፕሮግራም ያቀረብኩት። ስለዚህ ተከሳሽ ስንሆን ማናቸውም የፍርድ ቤት ቀጠሮዎችን በእርግጥ መቅረት አይመከርም። ጉዳያችንን ቀርበን መከታተል አለብን። ፍርድ ቤት ቀጠሮ ሲይዝ ከሳሽም ተከሳሽም የሚመቻቸው መሆኑን አይቶ በአጀንዳቸው ወይ ደግሞ መቅረብ የሚችሉበትን ሀሳባቸውን ተቀብሎ የሚያዝ ቀጠሮ ስለሆነ በዛ ቀጠሮ ላይ የማንችል ከሆነ አስቀድመን የማንችልበትን ምክንያት ገልጸን ቀጠሮ እንዲቀየር ከመጠየቅ ውጭ በቀጠሮ ቀን ግን አለመቅረብ በቂ ባልሆነ ምክንያት አለመቅረብ ተከሳሽ ለሆነ ወገን ከዛ በኋላ ጉዳዩ እንዳይከታተል በሌለበት እንዲቀጥል ውሳኔ ወይም ትእዛዝ ስለሚሰጥ ጥንቃቄ ልናደርግ ይገባል። በዛሬው ዕለት ይህን ለማስገንዘብ ነው ያቀረብኩት። ከአቅም በላይ የሆነን ደግሞ ካልተገኘን በአግባቡ ያለብንን ምክንያት ልንገኝበት ያልቻልንበትን በቀጠሮ ቀን ልንቀርብ ያልቻልንበትን ምክንያቶችን በማስረጃ ለፍርድ ቤቱ አቅርበን ወደ ክርክሩ እንድንመለስ እንዲፈቀድን ለማመልከት ይኖርብናል ማለት ነው። ስለዚህ በፍትሐ ብሔር ስነ ስርዓት ሕግ ቁጥር ሰባ መሰረት ክስ የሚሰማበት ወይም ደግሞ የቃል ክርክር የሚደረግበት ቀነ ቀጠሮ ተከሳሽ ካልቀረበ ጉዳዩ በሌለበት እንደሚታይ ትእዛዝ እንደሚሰጥ ለማስገንዘብ ነው። በዚህም ምክንያት ደግሞ ከሚመጣ ማንኛውም አለመጉላላት፣ ጉዳያችንን እንደሚገባ ባለመከታተላችን ከሚመጣብን ጉዳዩን ከማጣት ከመሸነፍ ለመቆጠብ ተከሳሽ በምንሆንበት ጊዜ ጉዳያችንን በአግባቡ እንድንከታተል እንዲሁም ደግሞ ክስ የሚሰማበት ቀን ላይ በችሎት መገኘትና በቀጠሮ ቀን መገኘት አግባብ መሆኑ ለማስገንዘብ ነው ያቀረብኩት።